በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት ዐሥራ ሰባት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ፊላታዎስ፣ ሰማእት ኤጲስቆጶስ ዘቀምስ ወጎርጎሬዎስ እህወ ባስሌዎስ ወዲዮስ ቆሮስ ሊቀጳጳሳት ዘእስክንድሪያ ወእስጢፋኖስ ወልደተ ሃና እመ ሳሙኤል ዘነግ። ምስባክ መዝሙር ሃያ ስድስት ከቁጥር 4 እስከ 5 አሐተ ሰአልከዎ ለእግዚአብሔር ወኪያሃ አሐስስ ከመ እህድር ቤቶ ለእግዚአብሔር ወከመ ያርእየኒ ዘይሰምሮ ለእግዚአብሔር። የቅዱስ ዮሐንስ ወንጌል ምዕራፍ አንድ ከቁጥር ሠላሳ አምስት እስከ አርባ አንድ ያለው ኃይለ ቃል እንዲህ ይላል። በማግስቱም ደግሞ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር ቆሞ ሳለ ጌታችን ኢየሱስን ሲሄድ አይቶ እነሆ የዓለሙን ኀጢአት የሚያስወግድ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርቱም እንዲህ ሲል ሰምተው ጌታችን ኢየሱስን ተከተሉት። ጌታችን ኢየሱስም ዘወር ብሎ ሲከተሉት አየና ምን ትሻላችሁ አላቸው። እነርሱም ረቢ፣ ትርጓሜውም መምህር ሆይ ማለት ነው፣ ወዴት ትኖራለህ አሉት። እነርሱም መጥታችሁ እዩ አላቸው። ሄደውም የሚኖርበትን አዩ። ያን ዕለትም እስከ 10 ሰዓት ድረስ በእርሱ ዘንድ ዋሉ። ስለ ቃሉ የቃሉ ባለቤት ለዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ አንድ ከቁጥር ሦስት እስከ 15 ያለው ኃይለ ቃል እንዲህ ይላል ከአባቶቼ ጀምሮ በንጹሕ ልቡና የማመልከውን እርሱን እግዚአብሔርን አመሰግናለሁ። ሌሊትና ቀንም በጸሎቴ ዘወትር አስብሃለሁ። እንባህን አስባለሁ፣ ደስ ይለኝም ዘንድ ላይህ እናፍቃለሁ። በእናትህ በኤውንቄ በአያትህም በሎይድ ላይ ያደረችውን ጥርጥር የሌለባትን ሃይማኖትህን አስባለሁ በአንተም ላይ ጸንታ እንደምትኖር እተማመናለሁ። ስለዚህም ምክንያት እጄን በአንተ ላይ በመጫኔ ያገኘኸው የእግዚአብሔር ጸጋ ይታደስልህ ዘንድ አስብሃለሁ። እግዚአብሔር የኃይልና የንጽህና የፍቅርና የጥበብ መንፈስን እንጂ የፍርሃት መንፈስን አልሰጠንምና፣ እንግዲህስ ለጌታችን ለመመስከር አትፈር እኔንም፣ እስረኛውን አታሳፍረኝ። ነገር ግን በእግዚአብሔር ኃይል ወንጌልን ለማስተማር መከራን ተቀበል። ያዳነን በቅዱስ አጠራሩም የጠራን እርሱ ነውና ዓለም ሳይፈጠር በኢየሱስ ክርስቶስ እንደተሰጠን ተሰጠን እንደ ፈቃዱና እንደ ጸጋው እንጂ እንደ ሥራችንም አይደለም። ይህም ሞትን በሻረው ሕይወትንም በገለጣት በወንጌሉም ትምህርት ጥፋትን ባራቀ በጌታችንና በመድኃኒታችን በኢየሱስ ክርስቶስ መምጣት ዛሬ ተገለጠ። ለእርሱም እኔ ሐዋርያና አዋጅ ነጋሪ ለአሕዛብም መምህር ሆኜ ተሹሚያለሁ። ስለ እርሱም መከራ እቀበላለሁ። እኔም በእርሱ አምኜ አላፍርም ያመንሁትን አውቃለሁና እስከዚያች ቀን ድረስም አደራ የሰጠሁትን ሊጠብቅልኝ እንደሚችል አምናለሁና። በኢየሱስ ክርስቶስ ባለ እምነትና ፍቅር ከእኔ ዘንድ የሰማኸው ያ የሕይወት ቃልም ምሳሌ ይሁንልህ። በእኛ ላይ ባደረው በመንፈስ ቅዱስ መልካሙን አደራህን ጠብቅ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ አምስት ከቁጥር ሁለት እስከ አምስት ያለው ኃይለ ቃል እንዲህ ይላል፦ በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘትም አይሁን፣ ለመንጋው ምሳሌ ሆኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ ሰባት ከቁጥር ሐምሳ አራት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ይህንም ሰምተው ተበሳጩ፣ ልባቸውም ተናደደ፣ ጥርሳቸውንም አፋጩበት። በእስጢፋኖስም ላይ መንፈስ ቅዱስ መላ፣ ወደ ሰማይም ተመለከተ የእግዚአብሔርን ክብር ኢየሱስም በእግዚአብሔር ቀኝ ቆሞ አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። እነርሱም በታላቅ ቃል ጮኹ፣ ጆሮአቸውንም ደፈኑ፣ በአንድነትም ተነስተው ከበቡት። ከከተማም ወደ ውጭ ጎትተው አውጥተው ወገሩት። የሚወግሩትም ሰዎችም ልብሳቸውን ሳውል በሚባል ጎልማሳ እግር አጠገብ አስቀመጡ። እስጢፋኖስም ጌታዬ ኢየሱስ ሆይ ነፍሴን ተቀበል እያለ ሲጸልይ ይወግሩት ነበር። በጉልበቱም ተንበርክኮ አቤቱ ይህን ኀጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ ሞተ። ሳውልም በእስጢፋኖስ ሞት ተባባሪ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 50 ከቁጥር 16 እስከ 17 ወጽንሃሃኒ ይትሰምር መስዋይቱ ለእግዚአብሔር መንፈስ የዋህ ልበ ትሁተ ወየዋሃ የሜንን እግዚአብሔር እግዚአብሔር የቅዱስ ሉቃስ ወንጌል ምዕራፍ ሃያ አንድ ከቁጥር አንድ እስከ ሰባት ያለው ኃይለ ቃል እንዲህ ይላል። በሙዳ የምጽዋቱ መባቸውን የሚያገቡ ባለጠጎችን አየ። አንዲት ድሃ መበለትም ሁለት መሐልቅ ስታስገባ አየ። እንዲህም አላቸው፣ እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብዝታ ለእግዚአብሔር መባ አገባች። እነዚህ ሁሉ ከተረፋቸው ለእግዚአብሔር መባ አግብተዋልና፣ ይህቺ ግን ከድህነቷ ያላትን ጥሪቷን ሁሉ አገባች። ስለ ቤተ መቅደስም ድንጋዩ ያማረ ነው፣ አሰራሩም ያጌጠ ነው የሚሉት ነበሩ። እንዲህም አላቸው፣ ይህን ታያላችሁን? በዚህ ቦታ ድንጋይ በድንጋይ ላይ የማይተውበትና ሳይፈርስ የማይቀርበት ዘመን ይመጣል አላቸው። ስለ ቃሉ የቃሉ ባለቤት ለኡል እግዚአ ብሔር ስሙ የተመሰገነ ይሁን። እምከመኮነ ዋዜማ ዘሰርክ ምስባክ ዋዜማ ቁመት ካለ የሰርክ ምስባክ መዝሙር 118 ከቁጥር 137 እስከ መቶ ሠላሳ ስምንት ጻድቅ አንተ እግዚኦ፣ ወርቱ ኩሉ ፍናዊከ፣ ወአዘዝከ ስምአከ በጽድቅ ወርቱ ፈድፋደ። የቅዱስ ሉቃስ ወንጊል ምዕራፍ 20 ከቁጥር 21 እስከ 27 ያለው ኃይለ ቃል እንዲህ ይላል። እነርሱም እንዲህ ብለው ጠየቁት። መምህር ሆይ አንተ እውነት እንደምትናገርና እንደምታስተምር ፊት አይተህ እንደማታደላ የእግዚአብሔርንም መንገድ በቀጥታ እንደምታስተምር እናውቃለን። ለቄሳር ግብር መስጠት ይገባል ወይስ አይገባም? ተንኮላቸውንም አውቆ ለምን ትፈትኑኛላችሁ? ገንዘቡን አሳዩኝ አላቸው። አምጥተውም አሳዩት። መልኩ ጽሕፈቱስ የማን ነው አላቸው። እነርሱም የቄሳር ነው ብለው መለሱለት። እርሱም እንኪያስ የቄሳርን ለቄሳር፣ የእግዚአብሔርንም ለእግዚአብሔር ስጡ አላቸው። በሕዝቡም ሁሉ ፊት በአነጋገሩ ማሳሳት ተሳናቸው። መልሱንም አድንቀው ዝም አሉ። ስለ ቃሉ የቃሉ ባለቤት ለኡ ለእግዚአብሔር ስሙ የተመሰገነ ይሁን።